በስም አብ መንፈስ ቅዱስ ሰዱ አምላክ አሚን የምንወደት የምናከብሮት ብፁ አባታችን አቡነ አብርሃም የባሕር ዳርና የሰሜን ጎጃ ማህጉረ ስብከት ሊቀባፓስ የቅዱስ ሲኖዶስ አባል፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የገዳማትና የአድባራት አስተዳዳሪዎች በዚህ ችለት የቤተ ክርስቲያኗን ልዕልናና ክብር ሊገልጽ የሚችልና ታሪካዊ የሆነ ጉባኤ እየተካሄደ ነው። ያለው ይህ ጉባኤ ደግሞ የባሕር ዳር ሀገረ ስብከት ምንም እንኳ ከዚህ በፊት ጅማሮ ያለ ቢሆንም ቋሚ የሆነ ሚዲያ አግኝቶ በየሰዓቱ እና በየጊዜው ሀገረ ስብከቱም ሆነ ገዳማቱ አድባራቱ የሚሰሩትን የቅድስት ቤተክርስቲያን ልዕልናና ክብር ታሪክ ስራ የሚተላለፍበት ታላቅ ሚዲያ ዛሬ በይፋ በብፁ አባታችን አቡነ አብርሃም የባሕር ዳር እና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ተመርቆ የተከፈተ እና በብፁነታቸውም ሰፊ መግለጫ የተሰጠ መሆኑ ይታወቃል። ስለሆነም የባሕር ዳር ሀገረ ስብከት የሚሰራቸው በርካታ ስራዎች እንዳሉ ይታወቃል። እነዚህ ስራዎች ደግሞ ለአድማጭ እና ለአንባቢ እንዲሁም ለተመልካች እንዲበቁ ከዛሬ ጀምሮ ሁሉም ሰው ተባባሪ ሆኖ ሊቃውንቱም፣ ካህናቱም፣ ዲያቆናቱም፣ ምእመናኑም ለተያዘለት ዓላማ እና ግብ ተሳታፊ ይሆን ዘንድ በታላቅ አክብሮት ጥሬን አስተላልፋለሁ። እንግዲህ ሚዲያ ማለት ቤት ሁነንም መንገድ ላይም በምናርፍበት ሁሉ የምናየው ነው የሚሆነው። ሁላችንንም አንድ የሚያደርግ በአንዲት ቤተክርስቲያን የሚያስተሳስር የአንዲት ቤተክርስቲያንን የልማት ስራዎች እንቅስቃሴዎች፣ ሌሎችንም አጠቃሎ ለሌሎች ምሳሌና አርያ ሆኖ ሊሰራ የሚችል ሚዲያ ነው እና በዚህ ሙያም የተሰማራችሁና ሀገረ ስብከቱን በታማኝነት ትሰሩታላችሁ ብሎ በቦታው ወደዚህ ያመጣችሁ ባለሙያዎችም ተግታችሁ ሰርታችሁ ውጤት ታገኙ ዘንድ በታላቅ አክብሮት ልጋብዛችሁ እፈልጋለሁ። እግዚአብሔር ያክብርልን። የተከበራችሁና የተወደዳችሁ መላ የዚህ ሀገረ ስብከታችን የባሕር ዳር ሀገረ ስብከት ሚዲያ ተከታታዮች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ሚዲያው የባሕር ዳር ሀገረ ስብከት ሚዲያውን በይፋ በብፁ አቡነ አብርሃም የሁለቱም ሀገረ ስብከት ሊቀ ጳጳስ መሪ በሆኑት በይፋ ተከፍቷል። በዚህ የመክፈቻ መርሃ ግብሩን ለመታደም ነው፣ በዚህ የተገኘ ነው። እንግዲህ ሌላውን የተባለውን ሁሉ በዚሁ በሚዲያው ማግኘት ይቻላል እንዲያው ሚዲያ ምንድን ነው? የሚዲያ ጠቀሜታ በተለይም እንደ ቤተክርስቲያን ምንድን ምን አለውና ነው ለሚለው ትንሽ ለመናገር ያክል እንግዲህ ሚዲያ በዚህ ዘመን ለቤተክርስቲያናችን ሁለተኛ አውደ ምረት ነው ብዙ ሊቀ ጳጳሱም እንደተናገሩት በዋናነት ስርዓት አምልኮን በቤተክርስቲያን ትምህርትን በሚዲያ ሲሉ ተደምጠዋል። ስርዓት አምልኮ እርግጥ ነው አንደኛ አውደ ምረት በምንለው ነው የሚከናወነው። የቤተ ክርስቲያኒቱ ሁለተኛ አውደ ምረት ነው ሚዲያ። አንደኛው አውደ ምረት እጣኑ መዓዛ እጣኑ በሚሸትትበት ለሀየ ዜማው በሚሰማበት ቅዱስ ስጋው ክቡር ደግሞ በሚፈተት በሚሰጥበት ማህሌቱ ባለበት ሁሉም ስርዓት አምልኮ በሚፈጸምበት በዚያ ያለው አንደኛ አውደ ምረት ይባላል። ሁለተኛው አውደ ምረት የሚባለው ደግሞ ሚዲያ ነው። ሚዲያ በተለይ ተለይቱ መታየት አለበት። ብፁዕነታቸውም እንደተናገሩት በሚዲያ ስበብ ስርዓት አምልኮ የሥርዓተ አምልኮ ፍቅርና ክብርን መቀነስ እንዳይቻል መጠንቀቅ ያስፈልጋል ቅዳሴን ቤት ተኝቶ ማስቀደስ አያጸድቅም አማራጭ ጠፍቶ ካልሆነ በስተቀር አማራጭ ከጠፋና ሳይሰሙ ከመቅረት ሳያዩ ከመቅረት የተሻለ ነው በሚል ነው እንጂ በዚህ ዘመን ሁሉም ኦንላይን ቅዳሴ ኦንላይን ማህሌት ኦንላይን ቅዱስ ሥጋው ክቡር ደግሞ ሲፈተት ማየት ያጸድቃል ብሎ መገመት አይቻልም። ትምህርት ነው ሊሆን የሚችለው። ለዚህ ነው ትምህርትን በሚዲያ ስራ አምልኮን በቤተ ክርስቲያን ያሉት በጣም የሚገርም ተገቢ ያገላለጽ ነው የነበረው። ትምህርትን በሚመለከት ግን ዓለም አቀፉን እውቀት፣ ሰማያዊውን እውቀት፣ ምድራዊውን እውቀት፣ ሁሉንም እውቀት ማግኘት የሚቻልበት ነው ሚዲያ ማለት። ስለዚህ ሚዲያው መጀመሩ እጅግ በጣም አስፈላጊ ነው፣ ወሳኝ ነው። ምንም ለድርድር የሚቀርብ አይደለም። ይሰራበት። በባለሙያ የታገዘ ስራ ይሁን። እንደሌሎቹ ተከፍቶ ተዘግቶ የተዘጋ ያክል ዝም ብሎ የሚቀመጥ ሳይሆን የሚሰራበት ሚዲያ እርሶች ተመርጠው ብዙ ሊቀ ጳጳሱ ያሉት በቂ ስለሆነ በዚያ መንገድ የሚሰራበት ከሆነ መልካም ነው። እንግዲህ መልካም የጽድቅ ሚዲያ ያደርግልን ብለናል። በመላው ዓለም የምትገኙ ከኢትዮጵያ ውስጥም ከኢትዮጵያ ውጭ ያላቸው ኦርቶዶክሳያን ወገኖቻችን፣ ብሎም ኢትዮጵያን እንደ ባህል እንደ ስርዓት የምታከብሩ ሌሎች ወገኖቻችን ዛሬ በባህርዳ መነስና ግቢ ውስጥ ነው ያለ ነው በዋና ነገር እንግዲህ ባህርዳር ሀገር እስከት በርካታ ልማቶች የሚሰሩበት ሀገር እስከት መሆኑ ይታወቃል። ዛሬ እንግዲህ አባታችን በተገኙበት የባህርዳር ሀገር እስከት የዝግኞት ሚዲያ ክፍል በይፋ የተከፈተበት ነው። እንግዲህ ሚዲያ ለበለው ዓለም ማስተዋወቂያ ማድረሻ መሆኑ ግልጽ ነው። በተለይም ደግሞ ሚዲያ የሚለየው እውነትን ከሐሰት የሚለይበት ነው። እውነትን ከሐሰት የምንለይበት ሀገረ ስብከቱ በአጥቢያ ደረጃ ያሉ አጠቃላይ እንቅስቃሴዎቹ በሙሉ በዚህ ሚዲያ የሚተላለፉበት ስለሆነ ሚዲያን በሚገባ መከታተል ለእድገታችንም ለአገልግሎታችንም ከፍታ ስለሆነ ባሕር ዳር ሀገረ ስብከትን እንግዲህ ሰብስክራይብ፣ ሼር፣ ላይ ኮሜንት በማድረግ ማሳደግ አለብን። ከፍ ማድረግ አለብን። የድርሻችን መወጣት አለብን። በጣም ደስ ብሎናል። እንኳን ደስ አላችሁ ለማለት እንወዳለን።